የጡት ካንሰር በዓለማችን ቁጥር አንድ የሆነ የሴቶች ካንሰር በሽታ ሲሆን ከስምንት ሴቶች ውስጥ አንዷ ላይ የሚከሰት መሆኑን ያውቃሉ? በሀገራችን እጅግ በርካታ ሴቶች በዚህ በሽታ ሞተዋል። ብዙ እናቶችን በበሽታው እየማቀቁ ይገኛሉ። የጡት ካንሰር 100% መከላከል የማይቻል ቢሆን እንኳን የሚከተሉትን የመከላከያ መንገዶችን ከተከተሉ በከፍተኛ መጠን መከላከል የሚቻል መሆኑን ጥናቶች ያመለክታሉ። ሰላም እንዴት ናችሁ? ደቻናል የቤተሰቦች እኔ ዶክተር ሮቤል ነኝ። ዛሬ የጡት ካንሰር የመከላከያ መንገዶችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። የመጀመሪያው የጡት ካንሰር የመከላከያ መንገድ ሰልፍ ኤግዛሚኔሽን ወይንም ራስን መመርመር ነው። ብዙ ሴቶች ላይ የጡት ካንሰር ከፍተኛ ደረጃ ላይ ደርሶ ለሕክምና ከመምጣታቸው ከረጅም ዓመታት በፊት የተለያዩ ለውጦችን ያሳያል። እነዚህ የሚታዩ የበሽታው ምልክቶች ምንም አይነት ህመም ላይኖራቸው ይችላል። ስለዚህ የራስን ጡት አቀማመጥና ተፈጥሮን ማወቅ የካንሰር በሽታን የሚያመለክቱ ለውጦችን ለማስተዋል ይረዳል። ሰልፍ ኤግዛሚኔሽን እጅግ በጣም አስፈላጊ የመከላከያ መንገድ ነው። ሰልፍ ኤግዛሚኔሽን መቼ መቼ ነው መሰራት ያለበት ከተባለ በየወሩ አንድ ጊዜ ነው። የወር አበባ ካለቀ ከአንድ ሳምንት በኋላ፣ በወር አበባ ምክንያት የሚከሰቱ ለውጦች በሚጠፉበት ጊዜ ነው። የራስን ጡት በራስ የመመርመር መንገዱ እዚህ ቪዲዮ ላይ በምታየው መልኩ ስቴፑን ጠብቆ መሆን ይኖርበታል። በሰልፍ ኤግዛሚኔሽን ጊዜ የጡት መጠን ቅርጽና ገጽታ ለውጦች መኖር አለመኖራቸውን ትኩረት ማድረግ ይኖርባቸዋል። በተጨማሪም እጠቶችን፣ የጡት ቆዳ ለውጥን፣ ከጡት ጫፍ የሚወጣ ፈሳሽ መኖር አለመኖርን ማየት ያስፈልጋል። ከሰልፍ ኤግዛሚኔሽን በተጨማሪም ከ20-39 ዓመት ዕድሜ ያላችሁ ሴቶች ቢበዛ በየ3 ዓመቱ ከ40 ዓመት በላይ የሆናችሁ ደግሞ በየዓመቱ በሕክምና ዶክተር የጡት ጤና ምርመራ እንድታደርጉ ይመከራል። ሁለተኛው የጡት ካንሰር የመከላከያ መንገድ የማሞግራም ምርመራ ነው። ማሞግራም የጡት ካንሰር በእጅ የሚነካበት ደረጃ ላይ ሳይደርስና ምንም ምልክት ሳያሳይ በፊት ለመለየት የሚረዳ የራጅ ምርመራ ነው። ይህ የማሞግራፍ ስክሪኒንግ በጡት ካንሰር የሚከሰትን ሞት ከ20 እስከ 40 ፐርሰንት ይቀንሳል። ስለዚህ እድሜያችሁ ከ40 ዓመትና ከዚያ በላይ የሆናችሁ ሴቶች የማሞግራም ምርመራ መጀመር ይኖርባቸዋል። በቤተሰብ ውስጥ የጡት ካንሰር ተከስቶ ከሆነና ሌሎች አጋላጭ ምክንያቶች ካሉ የማሞግራም ምርመራ ከ40 ዓመት በፊት መጀመር ይኖርበታል። ሶስተኛው ጤናማ የሰውነት ክብደትን መጠበቅ ነው። ጤናማ ክብደትን መጠበቅ ለጡት ካንሰር ተጋላጭነትን ለመቀነስ በጣም አስፈላጊ ከሆኑ መንገዶች አንዱ ነው። በተለይም ከማረጥ በኋላ በዚህ እድሜ ያሉ ሴቶች ከፍ ያለ የኤስትሮጂን መጠን ከሰውነት ስብ ስለሚፈጠር ለጡት ካንሰር ተጋላጭ ያደርጋቸዋል። ከ18 ዓመት በኋላ ከ10 ኪሎ በላይ የሰውነት ክብደት የሚጨምሩ ሴቶች በጡት ካንሰር የመጠቃት እድላቸው በ40% ከፍ እንደሚል ጥናቶች ያመለክታሉ። ስለዚህ ጤናማ የሰውነት ክብደት እንዲኖርን የሰውነታችን ክብደት ለቁመት ጥምርታ ከ18.5 እስከ 24.9 ባለው መሆን ይኖርበታል። ለዚህ ደግሞ የተመጣጠነና ጤናማ ያመጋገብ ስርዓትና የአካል ብቃት እንቅስቃሴ ወሳኝ ነገሮች ናቸው። አራተኛው የአካል ብቃት እንቅስቃሴ ማድረግ ነው። መደበኛ የአካል ብቃት እንቅስቃሴ ክብደትን ከመቆጣጠር ባሻገር ሆርሞኖችን በመቆጣጠር በሽታን የመከላከል አቅምን በመጨመር የጡት ካንሰር ተጋላጭነትን ይቀንሳል። የአካል ብቃት እንቅስቃሴ የሚያደርጉ ሴቶች ከማያደርጉ ጋር ሲነጻጸር ከ10-20 ያነሰ የጡት ካንሰር ተጋላጭነት አላቸው። ስለዚህ በሳምንት ውስጥ ቢያንስ 150 ደቂቃ የሚሆን መካከለኛ እንቅስቃሴ ወይም 75 ደቂቃ የሚሆን ከባድ የአካል ብቃት እንቅስቃሴ ማድረግ እንደሚያስፈልግ የአሜሪካ ካንሰር ማህበር ይመክራል። አምስተኛው የጡት ካንሰር መከላከያ መንገድ ጡት ማጥባት ነው። የጡት ካንሰር ተጋላጭ ከሚያደርጉ ነገሮች አንዱ የኤስትሮጅን ሆርሞን ለረጅም ጊዜ ተጋላጭነት ነው። ጡት ማጥባት ደግሞ የኤስትሮጅን መጋለጥን ለውስን ጊዜም ቢሆን የሚቀንስ በመሆኑ ከጡት ካንሰር ይከላከላል ማለት ነው። ረዘም ላለ ጊዜ ጡት ለምታጠባ ሴት የተሻለ ፕሮቴክቲቭ ኢፌክት ይኖራል። አንዲት ሴት ልጇን ለ12 ወራት ጡት በምታጠባበት ጊዜ ከአራት እስከ ሰባት በመቶ ያህል ተጋላጭነት እንደሚቀንስ ጥናቶች ያመለክታሉ። ስድስተኛው የአልኮል መጠጥ አጠቃቀምን መገደብ ነው። የአልኮል መጠጦች በሰውነታችን የኤስትሮጅን መጠን በመጨመርና የሴሎች ዲኤንኤን በመጉዳት የጡት ካንሰር መንስኤ እንደሆኑ ተረጋግጧል። አነስተኛ የአልኮል መጠጥ ማለትም አንድ መጠጥ በቀን መጠጣት እንኳን የካንሰር ተጋላጭነትን ከ7-10 ፐርሰንት ይጨምራል። ብዙ አልኮል በሚጠጡ ሴቶች የጡት ካንሰር አደጋው ይጨምራል ማለት ነው። ስለዚህ የአልኮል አጠቃቀም በቀን ከአንድ መጠጥ ያነሰ መሆን እንዳለበት በሳይንስ ይመከራል። ሰባተኛውና በአጭሩ የሚነግራቸው የጡት ካንሰር መከላከያ መንገድ ደግሞ ሲጋራ ከማጨስ መቆጠብ ነው። ማጨስ በብዛት ከሳንባ ካንሰር ጋር እንደሚያያዝ ይታወቃል። ነገር ግን የትንባሆ ጭስ ከሰባ በላይ ካንሰርን የሚያስከትሉ ኬሚካሎች በውስጡ ይገኙበታል። በመሆኑም የጡት ካንሰርን ጨምሮ ለሌሎች ካንሰሮች የሚያጋልጥ በመሆኑ ሲጋራ ማጨስ ለማንም አይመከርም። ከላይ የተጠቀሱ በየጊዜው የራስን ጡት ሰልፍ ኤግዛሚኔሽን መስራት፣ መደበኛ የማሞግራም ምርመራ ማድረግ፣ ጤናማ ክብደትን መጠበቅ፣ የአካል ብቃት እንቅስቃሴን ማድረግ፣ ጡት ማጥባት፣ ከአልኮልና ከሲጋራ ማጨስ መቆጠብ የጡት ካንሰርን ለመከላከል ዋና ዋና መንገዶቹ ናቸው። እሺ ቤተሰቦች፣ ለዛሬ አስኩላችሁ መረጃ ይሄን ይመስላል። ይህን ቪዲዮ ላይክና ሼር በማድረግ ለሌሎች አድርሱ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በግል ለማናገር የምትፈልጉ በኮመንት ሰክሽን ላይ ፒን በማድረግ የቴሌግራም አካውንት ማናገር ትችላላችሁ። በሌላ ጊዜ በተሻለ ቪዲዮ እስክንገናኝ ድረስ መልካም ቆይታ።